ብትፈልግ እዘላት ብትፈልጊ ደግሞ ሄርሜላ ደግሞ አብሬሽን ማዘል ወይም እንግዲህ እሽኮኮ ብለሽ መዞር ተችያለሽ፣ ማለት ሙሉ ቡታጀራ ወይም ሙሉ ከተማውን ወን ትናንትና አብሬሽና ሄርሜላ የመኪና አደጋ ደርሰው ብነ ደርሶብናል ብለው እንግዲህ መታው ነበረ። ያው እውነት ንናገር ሲባል እኔ እውነት መስሎ በጣም ነበር የደነገጥኩ ማቶ። ከዚያ በኋላ መልሼ መላልሼ ቢዶኑን ሳይው ያው ያው ጨዋታ መሰለኝ። ያው እነሱ እንግዲህ እየተጫወቱ ነው። ግን ቢሆንም ምንም ቢቀለድ ቢቀለድ በእንደዚህ አለ ቀልድ በጣም ነው የሚደብረው፣ በጣም ነው የሚያስጠላል። እናንተ የተመኛችሁትን ያው ፈጣሪ ሊሰጣችሁ ይችላል፣ ይዘገያል እንጂ ሊሰጣችሁ ይችላል። ኮሜንቶች ደግሞ እንግዲህ እንዳለ የሩታ አንባ ነው፣ የሩታ ጾለት ነው። ርዟ እንደዚህ እያስለቀስ ና እኛ እንደ ሰው እንደ ሰው ክፉ ነገር እንደናንተ ላንመኝ እንችላለን። ቢሆንም ግን እናንተ እኛን ለማናደድ ወይም ምን ይሉናል አብሪሽ

ግሬስ ፋሚሊዎች ለእኔ ያላቸው ክፋትና እኔ ብሞትላቸው ምን ያህል ይደሰታሉ የሚለውም መሰለኝ እንደዚህ ነገር ያመጣና ይህ ነገር እንጃ። አንተም ወደ ራስ ብትመለስ ሄርሜላም ወደ ራስሽ ብትመለሽ፣ ኦኬ። እኛ ስራውን ስሩ ችግር የለብንም። ግን ቢሆንም በጣም ነው ያበዛችሁት። ማለት በጣም በጣም ታስጠላላችሁ። እኛ ሩት አትወቅ ከዚህ ላይ አትወቅ፣ ስራ ይሆን አይሆን ምንም ያገባንን ነገር የለም። ግን ቢሆንም ለሰው ለተመልካች ትንሽ ትንሽ ትንሽ ከበር የለላችሁ። ትንሽ እስቲ ሰው ምን ይለናል? ተላላጣችሁ እኮ አብርሽ እኮ ባለ ትዳር ነህ። እስቲ ከትዳር ማልፎ እኮ የልጅ አባት ልትሆን አይደለ? አንድ ሰው ኦኬ፣ ብዙ አይነት ስራ አለ። ሰሩ። ግን ይሄ መተዛዘል አሁን፣ ብዙዎች ያክስት ልጅ ናት፣ ያጎት ልጅ ናት። አታ ያጎት ልጅ ያክስት ልጅ እንደዚህ ያለ ነገር የሚያደርግ የለም ማለት ነው። ኦኬ ብዙ ነገር ሊሰሩ ይችላሉ። ያክስቴ ልጅም ቢሆን ያጎቴ ልጅም ብትሆንም ግን እንደዚህ መስመር የሳተ ያክስት ልጅ ያጎት ልጅ አለ እንዴ? ኧረ ሰዎች ግን የት የት እየሄዳችሁ ነው? ኧረ እንደዚህ አይነት ዘመድ አይቻለው። ውሸት ውሸት እንዴ? ያክስቱ ልጅ ነው እንዴ ሚዲያ ላይ እንደዚህ የሚያባልጋት? ማንም ማንም እንደዚህ የሚያደርግ የለም። ምንም ምንም ባለጌ ቢሆንም እንደዚህ በየሚዲያው አይሳሳሙ። ትናንትና ደግሞ የመኪና አደጋ ያው ደርሶባቸው አለካም የሆነች ትንሽ የሴኮንድ መንገድ ነው የሄዱ። ከዚያ በኋላ መኪናውን አውቆ ነው ገጭ ገጭ አድርጎ የሆነ ጉድጓድ ውስጥ የገባ። ከዚያ ሄርሜላ በአንዱ ጋቢና ወጣች። ከዚያ ሄርሜላ በወጣችበት ደግሞ አብርሽ ወጣ እና እንዴ አንተ፣ ብትፈልግ ደንግጠህ አንተ ራስህ በምትነዳበት ጋቢና በዚያ ነበር መውጣት የነበረብህ፣ እሷን የምትከተል ምንም ነገር አልሆናችሁም። ምንም ነገር የደረሰባችሁ የለም፣ ግን እኛን ክፉ ለማስባል እነዚህ ሰዎች ምን ይሉናል? ኦዲየንሶች ምን ይሉናል? ሄርሜላ ደግሞ ብዙዎቻችሁ ያው ወዳችሁ ወዳችሁናል። በቀደም ከአብሬሽ ጋር ያው ተኝተሽ መተሽ ነበረ እና እሱን አይተን እሱን አይታችሁ ብዙዎቻችሁ ተመችቷችኋል፣ ብዙዎቻችሁ ደግሞ ደብሯችኋል። ብላልጫው በጣም ነው የሚደብር በጣም ነው ሰው ብዙ አይነት ቢዲዮ ይሰራልኝ፣ ግን እንደናንተ ወጣ ወጣ ያለ ቢዲ ማንም ማንም እየሰራ የለም። አብሪሽ ወደ ራስ ተመለስ፣ ሚስትህን ተንከባከብ። ያው ሩታ ደግሞ እንግዲህ ይህን ሳምንት ወደ አስር ቀን ከዚያ በላይ የሆናት መሰል ጠፍታለች። ያው በሰላም እንግዲህ አላህ ይገላግላት በሰላም ልጇን አቅፋ ለመሳም ያብቃት። እኛ ዛሬ ነገ ሩታ ትመጣለች እያለን እየጠበቅን ነበር። እሷም እንግዲህ ምንም ነገር አልመጣችም አብረሽም፣ እንግዲህ ከሄርሜላ ጋር ያው እንደ ቀጠለ ነው። ይቻላል ማለት ይቻላል። እና እኛን ክፎ አታድርጉነ እኛን መጥፎ መጥፎ ነገር እንድንናገራቸው የናንተ ሞኝ የናንተን ሞት እንድንመኝ አታድርጉነ። አይደለም አሁን እሱ አሁን እስቲኔ አሁን መኪና ብገጭ ሰዎች ምን ይሉኛል? ለእኔ ምን አይነት አስተያየት ነው ያሉኝ አስተያየት ነው ያላቸው። በቃ ይህን ነገር አስበህ አይደለም። ብዙ ጊዜ በቲክቶክም በዩቱብም ብዙ ብዙ አይነት ልትሰማ ትችላለህ። ቢሆንም ደግሞ ያው አንድ ሰው የተመኘውን ሊሰጡ ይችላል። አይደለም ይሄ ክፉ ነገር አትመኙ። ክፉ ነገር ያው ደስታ ነው እንጂ ተሎ የማይመጣልና፣ ክፉ ነገር እናያለን እንሰማለን ተሎ ነው የሚደርስና፣ ወደ ራሳችሁ ተመለሱ። በቃ በየሃይማኖታችሁ ጸልዩ፣ ይቅርታ ጠይቁ። እኛም ይቅርታችሁን እንቀበላችኋለን። በቃ አዎ አጥፍቻለሁኝ፣ አዎ ተሳስቻለሁኝ፣ አዎ እንደዚህ እንደዚህ እንደዚህ እንደዚህ ይሄ ነገር አጥፍቻለሁኝና ይቅርታ አድርጉልኝ። ሰዎች እኮ በጣም ይወዷችኋልኝ፣ አይደለም አብርሽና ሩታን ህዝቡ በጣም ተቀብሏቸዋልኝ እስቲ አሁን የማነው ነው ዩቱብ የሚታይለት የማነውስ ማነውስ ኦዲንስ እንደና በቃ ከእናት ልጅ ከአባት ልጅ በቃ ልክ እንደ ቤተሰብ ሆኖ የሚከራከርለት የማነው ነው ኦዲንስ ያለ የማንም ኦዲንስ የለም በዩቱብም በቲክቶክ ግን በቃ ባለው ይሄ በሁሉም ሶሻል ሚዲያ ለናንተ ነው ሰው የሚከራከርላችሁ። እናንተ ደግሞ ግን ትንሽ ጠገብ አላችሁ እና ወደ ራሳችሁ ተመለሱ ነው የምላችሁ። በዚህ በዚህ አትቀልዱ። እዲህ ያው ለሰው ልጅ ሞት አልመኝም፣ እሳይማ አልልህም ቢሆንም ደግሞ ሰውን በጣም ነው አንጀቱን እንደዚህ ቁስል ያረከውና እንግዲህ ኮሜንቶች የሩታ ወዳጆች ኮሜንቱን አይቻለሁ። ከሄርሜላ ቤትና በጣም በጣም ትለያላችሁ። በዚያው ቀጥሎ ቀጥሎበት። ሩታ ደግሞ እንግዲህ ያው በቅርብ እንደምትመጪ ተስፋ እናደርጋለን። አብረሽም ወደ ራስ ተመልሰህ ከሚስት ጋር እንግዲህ ያው ሰላም ፈጥራችሁ እንደምትመጡ ተስፋ እናደርጋለን። ሄርሜላ ደግሞ ከህይወታቸው ውጭላቸው በጣም የምታስጠይ በጣም የምትደብሪ በቃ ከምልሽ በላይ ማለት ነው። እኛ ከነሱ ጋር አብረሽ ብትመጭ በቃ አንዳንድ ጥሩ ጥሩ ቪዲዮ ብሰሪ እኛ እና ያለን አይደለም እኛ ምንፈልግ አዝናይ ቪዲዮ ፕራንክ ቪዲዮ፣ በቃ ደስ ደስ የሚሉ እኛን ከድብርት የሚያስወጣን እንደዚህ እንደዚህ። እናንተ ደግሞ አልፋችሁ ተርፋችሁ ኦዲየንስ እንደሆነ ሲተው ይተዋልኝ። አይደለም ያው ሲቀር ከሁሉ ነገር የሚቀር ነው እና ቤተሰቦች ያው እንግዲህ የትናንት ነው ቪዲዮ በጣም የሚደብር በጣም የሚያስጠላ ነበር፣ አብርሽ ያደረገው ከሄርሜላ ጋር። ደግሞ እንግዲህ ከራሷ ላይ እኮ ነው የተቀመጠ ማለት ከወገቧ ላይ እስቲ ማለት ከራሷ ላይ ተቀመጥና ሙሉ ቡታጀራን ታዙረህ ማለት ነው። እኛ ምን አገባን? ምንም አያገባንም። እና ቤተሰቦች ያው ላይክ እና ሰብስክራይብ ሸር እያደርጋቸው አበረታቱኝ። ያው ስለ ጠፋሁኝ ይቅርታ፣ ቢዲዮ እየታየሁ አይደለም ሻላ ለመመለስ አሞክራለሁኝ። እና እወዳቸዋለሁኝ